ሰላም ቤተሰቦች፣ የአዶቢ ኢሉስትሬተር ሙሉ ኮርሱን ጨርሳችሁ እዚህ ደርሳችኋል። እቺ የምትመለከቷት ራይር ለምን የምታስበል ታክሲ እንደ ኮርስ ፋይናል ፕሮጀክት አብረን እንሰራታለን። ቪዲዮውን ተከታተሉና ሰርታችሁ ስትጨርሱ የሰራችሁትን ታክሲ የኢንስታግራም ገጻችን ላይ ላኩልንና የሁላችሁንም ስራ ሰብስበን የኮሚኒቲ ቪዲዮ እንሰራበታለን። ሥራችሁን ስትልኩልን ሙሉ ስማችሁን አብራችሁ መላካችሁ እንዳትረሱ። ወደ ትምህርቱ እንግባ። በመጀመሪያ አዶቤ ኢሉስትሬተራችንን እንከፍታለን። በመቀጠል ፕሪንት የምትለዋን ነካና ኤፎር የሚለውን እመርጣለን። እዚህ ጋር ከፖርትሬት ወደ ላንድስኬፕ እንለውጠው እና ፕሮጀክታችንን ስም እንሰጣለን። እኔ ለፕሮጀክቱ ታክሲ ብዬ ስም ሰጥቼዋለሁ። ከለር ሞዱን ደግሞ ከሴምዋይኬ ወደ አርጂቢ እንለውጠዋለን። ከዛ ክሬት የሚለውን ነክተን ፕሮጀክታችንን እንከፍታለን። ፕሮጀክቱን ከከፈትን በኋላ ለሪፈረንስ እንዲሆነኝ ያወረድኩት የታክሲ ፎቶ አለ። እናንተም እንድታወርዱትና ከእኔ ጋር አብራችሁ እንድትሰሩ ፎቶን ቴሌግራም ገጻችን ላይ አስቀምጬላችኋለሁ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ፎቶውን ከፎልዶር ውስጥ ጎትተን ወደ አዶቤ ኢሉስትሬተራችን ውስጥ እንከተዋለን። ፎቶውን ካስገባነው በኋላ ወደ መሃል እናመጣውና ሳይዙን ከፍ እናደርገዋለን። የምንፈልገው ቦታ ሲደርስልን ለኤርፓ ሌላችን ጋር እንሄድና ፎቶውን የያዘውን ሌየር በመንካት ከዛ ፕሮፐርቲ ፓኔል ጋር በመሄድ የፎቶን ኦፓሲቲ ወደ 56 አካባቢ ዝቅ እናደርጋለን። ምክንያቱም ዋናው አላማ ድሮ ልጅ እያለን በወረቀት አስደግፈን ለመሳል ስንፈልግ በደንብ እንዲታየን ጋዝ እንደምንቀበው ማለት ነው። ከዛም ሌየሩን እንቆልፈዋለን። በመቀጠል አዲስ ሌየር እንፈጥራለን። አሁን ፔንቶላችንን ነካና የታክሲውን ዳርዳር በጥንቃቄ ትሬስ እናደርጋለን ትሬስ እናደርግ፣ ቀለም እንዳይሸፍንብን ፊል የሚለውን ለጊዜው እናጠፋዋለን። ትሬስ አድርገን እንደጨረስን አይድሮፐር ቱላችንን ከነካን በኋላ የታክሲውን ሰማያዊ ቀለም ሰሌክት እናደርጋለን። አሁን እንደምታዩት ትሬስ ያደረግነው ቦታ ሙሉ በሙሉ ሰማያዊ ቀለም ተሞልቷል። ፕሮፐርቲ ፓኔል ጋር ሄደን ለጊዜው ኦፓሲቲውን በጣም እንቀንሰዋለን። እዚህ ጋር መተን ድሮ ኢንሳይድ የሚለውን ስንነካው ከአሁን በኋላ የምንስለው ነገር በሙሉ ቅድም ትሬስ ባደረግነው ቅርጽ ውስጥ ብቻ ይሆናል ማለት ነው። ይህ መሆኑ ስንስል ድንበር እንዳናልፍ ያግዘናል። አሁን ፔን ቱላችንን እነካና የታክሲውን መስኮት ትሬስ እናደርጋለን። እንደ ተለመደው ትሬስ አድርገን እስከምንጨርስ ፊል የሚለውን ቀለም እናጠፋዋለን። ስንጨርስ ለፊሉ ግሬ ከለር እንሰጠውና ለጊዜው ፓስቲውን እንቀንሰዋለን። ከዛም ወደ ቀጣዩ መስኮት ሄደን በተመሳሳይ መልኩ ትሬስ እናደርገዋለን። ይህኛውን መስኮት እንደጨረስን ወደ ቀጣዮቹ መስኮት በመሄድ በተመሳሳይ መልኩ ትሬስ እናደርጋችኋለን። ሁሉንም መስኮቶች እንደጨረስን ለኤር ፓኔላችን ጋር ተሄዱና እያንዳንዱ መስኮቶች ለኤር ግላስ ብለን ስም እንሰጣቸዋለን። ግላስ አንድ ግላስ ሁለት እያለን እስከ ግላስ አራት እንሰጣቸዋለን ማለት ነው። ይህም ማድረጋችን በኋላ ላይ ለመለየት እንዳንቸገር ያግዘናል። ቅድም መጀመሪያ ላይ ትሬስ ያደረግነውን የመኪናውን ዳርዳር የያዘውን ሌየር ሰሌክት እናደርገውና እቺን በመንካት ድሮ ኢንሳይድ እንዲሆን እናደርጋለን። በመቀጠል ፔንቱላችንን እናካና የታክሲውን ሰማያዊ ክፍል ትሬስ እናደርጋለን። ድሮ ኢንሳይድ ስላደረጋችሁት ከመስመሩ አልፋችሁ ትሬስ ብታደርጉም ችግር የለውም። ትሬስ አድርጋችሁ እንደጨረሳችሁ አይድሮፐር ቱል ትመርጡና የመኪናውን ሰማያዊ ክፍል በመንካት ትሬስ ያደረጋችሁትን ክፍል በሰማያዊ ቀለም ትሞልታላችሁ። ከዛ ኦፓሲቲውን ለጊዜው ቀነስ ታደርጉታላችሁ። አሁን ትሬስ ያደረግነውን ሰማያዊ ክፍል ሌየር ጋር ሄደን ስሙን ብሉ እንለዋለን። እሺ፣ አሁን ደግሞ ብሉ የሚለውን ሌየራችንን ነጥቡን በመንካት ሰሌክት ካደረግነው በኋላ ድሮ ኢንሳይድ የሚለውን ነክተን ሰማያዊ ውስጥ ሌላ ቅርጽ እንሰራለን። አሁን ፔንቱላችንን ነካና ጥቁሩን ክፍል እና የታክሲውን አምፖሎች ትሬስ እናደርጋችኋለን። ጥቁሩን ክፍል እንደጨረስን አዲስ ሌየር ከላይን ፈጥርና ከታች ያለውን ጥቁሩን የያዘውን ሌየር ለጊዜው እናጥፋዋለን። ከዛ ከላይኛው አዲስ ሌየር ላይ ሆነን የመኪናውን አምፖሎች ትሬስ እናደርጋለን። ቀለማቸውንም በራሳቸው ቀለም እናደርጋቸዋለን። ማለትም ነጭና ብርቱካናማ ይሆናሉ። ለጊዜው ከመስኮቱ በላይ ያለውን ጥቁር ክፍል ትሬስ እናደርጋለን። ከዛ ግን በኋላ ላይ በስትሮክ እንለውጠዋለን። አሁን ወደ ሌየር ፓኔላችን እንመለስና እያንዳንዱን ሌየር እየነካን ቅድም የቀነስናቸውን ኦፓሲቲዎች በሙሉ ወደ መተውን ይህን ለማድረግ እንዲያመቸን የፕሮፐርቲ ፓኔሉን ይዘን በመጎተት ከሌሮ አጠገብ ለአጠገብ እናደርገዋለን። አሁን መጀመሪያ ላይ ትሬስ ያደረግነውን ሌየር ቀለሙን ወደ ነጭ እንለውጠዋለን። እንደምታዩት ታክሲያችን መስመር እያያዘልን ነው። እስካሁን የሠራናቸውን ሌየሮች እንቆልፋቸውና ከታች የመጨረሻው ማለትም ፎቶውን የያዘውን ሌየር ነካና በኋላ አዲስ ሌየር እንፈጥራለን። አዲሱ ሌየር ከፎቶ ሌየር በላይ እንዲሁም ቀድም ከሰራናቸው ሌየሮች በታች ይሆናል። አሁን ኢሊፕስ ቱል በመጠቀም ለታክሲ ጎማ እንሰራለን። በኢሊፕስ ቱል መጀመሪያ ቸርኪውን ሰርተን ቀጥሎ ጎማውን መስራት እንችላለን። ጎማውን ሰርተን እንደጨረስን ከጎማው ሌር በታች ሌላ ሌር እንፈጥርና ከጎማ ጀርባ ያለውን ጥቁር ክፍል እንሰራለን። የጎማችን ቀለም ከኋላ ካለው ጥቁር ቀለም ጋር እንዳይመሳሰልብን የጎማውን ጥቁረት ትንሽ ነጣ እናደርገዋለን። ፕሮጀክታችሁ እንዳይጠፋ በመሃል ሴቭ ማድረጋችሁ እንዳትረሱ። አሁን ጎማውና ቸርኪውን አንድ ላይ ሰሌክት እናደርግና ኪቦርዳችን ላይ አልትን ይዘን ሳንለቅ ስንጎትተው በቀላሉ ደፕሊኬት ያደርግልናል። ደፕሊኬት ያደረግነውን ለኋላ ጎማ እናደርገዋለን። አሁን የመጨረሻው ሌየር እነካና አዲስ ሌየር እንፈጥራለን። የፈጠርነውን ሌየር ከሁሉም ሌየሮች በታች እናደርጋለን። በመቀጠል አራት ማዕዘን ሼፕ እንሠራና የሰራነውን አራት ማዕዘን ቀለሙን ጥቁር እናደርጋለን። አሁን ሁሉንም ሌየሮች እንቆልፋቸው እንቆልፋቸውና ከሁሉም ሌየሮች በላይ አዲስ ሌየር እንፈጥራለን። በመቀጠል ፔንቱላችንን ነካና የታክሲውን ውስጣዊ መስመሮች እንሰራለን። መስመሮቹን በሙሉ ሰርተን ስንጨርስ አዲስ ሌርም ፈጥርና ስድስት ማዕዘን በመጠቀም ለቸርኬው ብሎን እንሰራለታለን። ብሎኖቹን ደፕልኬት እናደርጋቸውና ለኋላኛው ቸርኬ እንጠቀማቸዋለን። አሁን በፔንቱል መስኮቶቹ ላይ በነጭ ቀለም ነጸብራቅ እንሰራለን። ነጸብራቆቹን ሰርተን ስንጨርስ በተመሳሳይ መልኩ ለገማዎቹም ነጸብራቅ እንሰራላቸዋለን። አሁን ጥቁሩን ባክግራውንድ እናጠፋና ቅድም የረሳነውን የኋላ ጎማ ጀርባ ያለውን ጥቁር ቀለም እንሰራና በመቀጠል ለሲናችን ፀሐያማ ባክግራውንድ እንሰራለን። አሁን ሁሉንም ሌየሮች እንቆልፋቸውና ከሁሉም ሌየሮች በታች አዲስ ሌየር እንፈጥራለን። ፔንቱል በመጠቀም ተራራ እንሰራለን። የምትሰሩ ባክግራውንድ ከካምባሳችሁ ውጪ እንዳይወጣባችሁ ከላይ እዚህ ጋር ቪው የሚለውን ትነኩና ትሪም ቪው የሚለውን ትመርጣላችሁ። የተራራው ሌየር ቆልፈን ከስሩ ሌላ ሌየር እንፈጥራለን። አዲስ የፈጠርነው ሌየር ላይ ኢሊፕስ ቱል በመጠቀም ፀሐይ እንሰራለን። የፀሐዩን ቀለም ብርቱካናማ እናደርገዋለን። ሌላ ሌይር ፈጥርና አስፋልት እንሰራለን። ለአስፋልቱም ቀለም ጠቆር ያለ ግራጫ ቀለም እንሰጠዋለን። አሁን ደግሞ አዲስ ሌየርን ፈጥርና ለአስፋልቱ የመንገድ መክፈያ ቀለም እንሰራለታለን። አሁን ደግሞ ከሁሉም ሌየሮች በታች አዲስ ሌየርን ፈጥርና በሬክታንግል ቱል ከተራራ ጀርባ ያለውን ቦታ ሲዘ ነው የሰማይ ቀለም እንሰጠዋለን። አሁን ደግሞ ከሁሉም ሌየሮች በላይ አዲስ ሌየር ፈጥረን በፔን ቱል ደመናዎችን እንሰራለን። እንዲሁም ወፎችን እንሰራለን። የሰራሁት ደመናዎች ብዙም አልወደድኳቸውም፣ ስለዚህ አጥፍቻቸው ድጋሚ በደንብ ከርቫ አድርጌ ሰራቸዋለሁ። ታክሲው ጥላ ስለሌለው ለታክሲው ጥላ እንሰራለታለን። ቅድም የረሳነውን ስፖኪዋን እንሰራለን። በመጨረሻም ታክሲ ለምን የሚል ጽሑፍ እንጽፋለን። የጽሑፉን ፎንት ደግሞ ኖቶ ሳንስ ኢትዮፒክ እናደርገዋለን። ፎንቱን የቴሌግራም ቻናላችን ላይ ታገኙታላችሁ። ቴሌግራም ቻናላችንን እስካሁን ያልተቀላቀላችሁም ዲስክሪፕሽን ላይ ታገኙታላችሁ። የፎንቱን ስታይል ከሬጉላር ወደ ብላክ እንለውጠዋለን። ብላክ በደንብ ቦልድ ስለሚሆንልን ለዲዛይኑ ጎላ ብሎ ይታይልናል። ዲዛይናችንን በዚህ መልኩ ጨርሰናል ማለት ነው። አሁን የሰራነውን ዲዛይን ኤክስፖርት እናደርገዋለን። ወደ ኮረሪማ ግራፊክስ ቤተሰቦች ከክፍል አንድ ጀምሮ እስከ መጨረሻው የአዶቤ ኢሉስትሬተር ኮርሱን ተከታትላችሁ ስለጨረሳችሁ አንድ ጊዜ ለራሳችሁ ልታጨበጭቡ ይገባል። ምክንያቱም ስለሚገባችሁ ነው። የሰራችሁትን ታክሲ ሳትረሱ የኢንስታግራም ገጻችን ላይ ላኩልን። በሌላ ትምህርት እስከምንገናኝ ደህና ሁኑ።